ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ከቶፕ ኔት ኔትወርክ ሁለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርስቶቹ፣ የነዳጅ አቅራቢ ድርጅት ገቢውና ሀብቱ ቢቀንስም ትርፉ አራት እጥፍ ማደጉ ታወቀ። ኢትዮጵያ በአልሸባብ ዒላማዎች ላይ ጥቃት መፈጸሟን የሶማሊያ ሚኒስትር አረጋገጡ። በትግራይ ከመንግስት እውቅና ውጪ የሚደረግ የሰራዊት እንቅስቃሴ በአስቸኳይ እንዲቆም አቶ ጌታቸው ረዳ አሳሰቡ። በርካታ ኢትዮጵያውያን ስደተኞች የነበሩባቸው ጀልባዎች ተገልብጠው መቶ ሰማንያዎቹ ደብዛቸው ጠፋ። የተባበሩት መንግስታት ድርጅት 58ኛው የሰብዓዊ መብቶች ጉባዔ በኢትዮጵያ ያለው የሰብዓዊ መብት አያያዝ ሁኔታ ያሳስበናል ሲሉ መግለጫ አወጡ። የነዳጅ አቅራቢ ድርጅት ገቢውና ሀብቱ ቢቀንስም ትርፉ አራት ዕጥፍ ማደጉ ታወቀ። የኢትዮጵያ ነዳጅ አቅራቢ ድርጅት ጠቅላላ ገቢ በ12 ቢሊዮን ብር ዝቅ ቢልም ትርፉ በአራት እጥፍ ከፍ ማለቱ ታወቀ። ድርጅቱ የ2016 ዓ ም ኦዲት ሪፖርቱን ይፋ አድርጓል። የኦዲት ሪፖርቱ በድርጅቱ ዋና ስራ አስፈፃሚ አቶ እስማ አለም ምህረቱ የጸደቀውን ባለፈው ሳምንት ነው። በአመቱ የድርጅቱ የነዳጅ ሽያጭ ገቢ አምና ከነበረበት 271 ቢሊዮን ብር ወደ 259 ቢሊዮን ብር ወርዷል። ይሁን እንጂ ድርጅቱ ቅናሹን በተለያዩ መንገዶች በማካካስ ከፍተኛ የትርፍ እድገት ሊያስመዘግብ ችሏል። አንደኛው መንገድ ወጪን መቀነስ ሲሆን፣ በተለይም ከሽያጭ ጋር የተገናኙ ወጪዎችን በማሻሻልና ና መቆጣጠር ወጪውን ከነበረበት 255 ቢሊዮን ብር ወደ 246 ቢሊዮን ብር በማውረድ ወደ 8 ቢሊዮን ብር ገደማ ሊያድን ችሏል። ሌላው ማካካሻ መንገድ በተለይም መንግስት የነዳጅ ድጎማን በሂደት በማንሳት የመጣ ተጨማሪ ትርፍ ነው። በዚህም ድርጅቱ ወደ 3 ቢሊዮን ብር ገደማ ሊያተርፍ ችሏል። በ2015 ዓ.ም ድርጅቱ ለነዳጅ ዋጋ ማቅረቢያ 15 ቢሊዮን ብር የከፈለ ሲሆን ድጎማው በከፊል በመነሳቱ በ2016 ዓ.ም ግን ድርጅቱ 12 ቢሊዮን ብር ብቻ ለነዳጅ ዋጋ ማረጋጊያ ፈንድ ችሏል። ድርጅቱ ከሌሎች ምንጮች ያገኛቸው ገቢዎች ተደምረው እና የታክስ ገቢ ተቀንሶ በ2016 ዓ.ም ያስመዘገበው ንጹህ ትርፍ 994 ሚሊዮን ብር የደረሰ ሲሆን ይህም ከአምና ከነበረበት 236 ሚሊዮን ብር በአራት እጥፍ ከፍ ብሏል። ኢትዮጵያ በአልሸባብ ዒላማዎች ላይ የአየር ጥቃት መፈጸሟን የሶማሊያ ሚኒስትር አረጋገጡ። የኢትዮጵያ አየር ኃይል በሶማሊያ መካከለኛ ሸበሌ ክልል በአልሸባብ ታጣቂዎች ላይ ኢላማ ያደረገ የአየር ጥቃት ማካሄዱን የሶማሊያ መከላከያ ሚኒስቴር ባወጣው መግለጫ አረጋግጧል። የሀገሪቱ የመከላከያ ሚኒስቴር አብዱልቃድር መሀመድ ኑር እንደገለጹት የኢትዮጵያ ኃይል በአልሸባብ ምሽግ ላይ የሚሳይል ጥቃት የተፈጸመው ከሶማሊያ ፌዴራል መንግስት ጋር በመተባበር ነው። ያለ መንግስት እውቅና በሶማሊያ ምንም አይነት የአየር ጥቃት ሊፈጸም አይችልም ብለዋል። ይሁን እንጂ በኦፕሬሽኑ ስለደረሰው ሞት ወይም ጉዳት ዝርዝር መረጃ ከመስጠት ተቆጥበዋል። ሚኒስቴሩ የአንካራውን ስምምነት በአልሻባብ ላይ ለሚወሰዱት የጋራ ጥረቶች ማዕቀፍ መሆኑን በመጥቀስ የሶማሊያና የኢትዮጵያ የጸጥታ ትብብር እየጨመረ መምጣቱን ገልጸዋል። ኢትዮጵያ የፈጸመችው የአየር ጥቃት ሶማሊያ የኢትዮጵያ ኃይሎችን በሶማሊያ የአፍሪካ ህብረት የድጋፍ ተልዕኮ አትሚስ ውስጥ እንዲካተቱ መፍቀዷን ተከትሎ በቅርብ ዓመታት ውስጥ በክልሉ በይፋ ያደረገችውን የመጀመሪያው የአየር ጥቃት ነው ተብሏል። ይህ ዘመቻ የተካሄደው በውጪ ሀገር ወታደሮች ድጋፍ ባገኘው ሶማሊያ ኃይሎችና በአልሸባብ ታጣቂዎች መካከል በዚህ በረመዳን ወር በመካከለኛው ሸበሌ እና ሂራን ጥቃት በተበሰበት ወቅት ነው። ይህ በእንዲህ እንዳለ አሜሪካ ጥቃት ሊፈጸም እንደሚችል ማስጠንቀቋን ተከትሎ የሞቃዲሾ ባለስልጣናት በኤደን አዴ ዓለም አቀፍ አይሮፕላን ማረፊያ የጦር መሳሪያዎችና ወታደራዊ ተሽከርካሪዎችን እንዳይገቡ በማገድ የጸጥታ ማስጠበቅ እርምጃዎችን አጠናክረዋል ሲል የጋሩዊን ኦንላይን ዘገባ ያመላክታል። በትግራይ ከመንግስት እውቅና ውጪ የሚደረግ የሰራዊት እንቅስቃሴ በአስቸኳይ እንዲቆም አቶ ጌታቸው ረዳ አሳሰቡ። በትግራይ ክልል ከመንግስት እውቅና ውጪ የሚደረግ የሰራዊት እንቅስቃሴ በአስቸኳይ እንዲቆም የክልሉ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ትዕዛዝ ሰጡ። ይህን ትዕዛዝ ቸል በሚሉ ኃይሎች ላይ አስቸኳይ የእርምት እርምጃ እንደሚወስዱ ማሳስበዋል። አቶ ጌታቸው ይህንን ማሳሰቢያ የሰጡት በትግራይ ክልል ጊዜ አስተዳደር ምክትል ፕሬዚዳንትና የሰላም እንዲሁም የጸጥታ ካቢኔ ሴክሬታሪያ ኃላፊ ለሆኑት ሌተናል ጄኔራል ታደሰ ወረደ በጻፉት ደብዳቤ ነው። ከሁለት ቀናት በፊት የተጻፈው ይህ ደብዳቤ በጊዜ አስተዳደሩ ስር በሚተዳደረው ድምጽ ወያኔ ቴሌቪዥን ጣቢያ በኩል ይፋ የተደረገው በዛሬ ዕለት ነው። ህገወጥ እንቅስቃሴዎች እንዲቆሙ ስለማሳሰብ በሚል ርዕስ ስር የተጻፈው ይህ ደብዳቤ ህገወጥ ጉባኤ ያደረገ በሚል የሚጠራውን ቡድን ስልጣን ለማግኘት እንቅስቃሴ እያደረገ እንደሆነ ደርሰውኛል ይላል አቶ ጌታቸው። የቡድኑን ማንነት በደብዳቤያቸው በግልጽ ባያስቀምጡም ከዚህ ቀደም በወጧቸው መግለጫዎች በዶክተር ደብረጽዮን ገብረ ሚካኤል የሚመራው ስብስብ የህወሓትን ህገወጥ ጠቅላላ ጉባኤ አድርጓል በማለት ሲተች ቆይቷል። ይህ ቡድን የሰራዊት አመራር ውሳኔ በሚል ጀምሮታል ያለውን ህገወጥ እንቅስቃሴ እንዲያቆም የትግራይ ጊዜ አስተዳደር ካቢኔ መወሰኑ አቶ ጌታቸው በደብዳቤያቸው አስታውሰዋል። በርካታ ኢትዮጵያውያን ስደተኞች የነበሩባቸው ጀልባዎች ተገልብጠው መቶ ሰማኒያዎቹ ደብዛቸው ጠፋ። ከጅቡቲ የተነሱ ስደተኞችን ያሳፈሩ ጀልባዎች ከየመን የባህር ዳርቻ አቅራቢያ ተገልብጠው የደረሱበት ያልታወቀ ኢትዮጵያውያን የሚገኙባቸው ከ180 በላይ ስደተኞች ሳይሞቱ እንዳልቀረ የተባበሩት መንግስታት ድርጅት የስደተኞች ድርጅት አስታወቀ። አደጋ የደረሰባቸው ጀልባዎች ከአፍሪካ ቀንድ ሀገራት ተነስተው የተሻለ ሕይወትን ፍለጋ ወደ መካከለኛው ምስራቅ እንዲሁም የባህረ ሰላጤው ሀገራት በህገ ወጥና በአደገኛ መንገድ ለመሻገር የሚሞክሩ ስደተኞችን ያሳፈሩ ነበሩ። በጀልባዎቹ ላይ ተሳፍረው የነበሩትና ደብዛቸው የጠፉ ስደተኞች የትኞቹ ሀገር ዜጎች እንደሆኑ ድርጅቱ የገለጸው ነገር ባይኖርም አሶሽትድ ፕሬስ ግን አብዛኞቹ ኢትዮጵያውያን መሆናቸውን ዘግቧል። ከየመን የባህር ዳርቻ ከመድረሳቸው በፊት ከተገለበጡበት ጀልባዎች መካከል አንዷ 31 ኢትዮጵያውያን ስደተኞችና ሶስት የመናውያን የጀልባውን ሰራተኞች አሳፍራ እንደነበር ኤፒ ጨምሮ አመላክቷል። በዚህ አደገኛ ባህር በኩል በተደጋጋሚ ለመሻገር የሚሞክሩትና ቀደም ሲል በደረሱ አደጋዎች ሰለባ ከሆኑት መካከል በአብዛኞቹ ኢትዮጵያና ሶማሊያን መሆናቸው ይታወቃል። በስዊዘርላንድ ጄኔቫ እየተካሄደ ያለው የተባበሩት መንግስታት ድርጅት 58ኛው የሰብዓዊ መብት ጉባኤ 44 ሀገራት በኢትዮጵያ ያለው የሰብዓዊ መብት አያያዝ ሁኔታ ያሳስበናል ሲሉ መግለጫ አወጡ። ኢትዮጵያን አቆጣጠር ከየካቲት 24 2025 ጀምሮ እየተካሄደ ባለው ጉባኤ የአውሮፓ ህብረት ተወካይ ሀገሮችን በመወከል የካቲት 24 ቀን ባቀረቡት መግለጫ ሀሳባቸውን በነጻነት በመግለጽ ሰላማዊ ሰልፍ ማድረግና መደራጀት ላይ ያሉ ገደቦችን በመጥቀስ ጋዜጠኞች፣ የሲቪል ማህበረሰብ ድርጅቶችና የመብት ተሟጋቾችን ማፈን አሳሳቢ ናቸው ብለዋል። በተጨማሪም በመንግስትና መንግስታዊ ባልሆኑ አካላት የሚፈጸሙ የመብት ጥሰቶች አሳሳቢነት እየጨመረ መሆኑን የተባበሩት መንግስታት ድርጅት ከፍተኛ የሰብአዊ መብት ኮሚሽን መረጃ ዋቢ በማድረግ እንዲስተካከሉ አሳስበዋል። የንጹሀን ግድያ፣ ማንገላታት፣ ማሰቃየት፣ በኃይል ማሰወር፣ ዜጎችን ከህግ ውጭ በቁጥጥር ስር መዋልና መሰረተ ልማቶችን ማውደም መቆም አለባቸው ብለዋል። ሀገሮቹ በተወካዮቹ አማካኝነት ባቀረቡት መግለጫዎች በአማራና በኦሮሚያ ክልሎች ቀጥለዋል ባሏቸው ግጭቶች የሚፈጸሙ የሰብአዊ መብት ጥሰቶችን ለማቆም ተፋላሚ ወገኖች ወደ ሰላማዊ ድርድር ሊመጡ ይገባል ሲሉ አሳስበዋል። አክለውም የሽግግር ፍትህ ሂደቱ ተጎጂዎችን ማዕከል ያደረገ እንዲሆንና በተፈጸሙ የሰብአዊ መብት ጥሰቶች ላይ ተጠያቂነት እንዲረጋገጥ ጠይቀዋል። በኢትዮጵያ እንደ ኤሮፓውያን አቆጣጠር ከ2007 ጀምሮ የሞት ቅጣት አለመተግበሩን እንደ መልካም ገጽታ የሚወሰድ መሆኑን የገለጹት ሀገሮቹ አሁንም የሞት ቅጣት ከዓለም አቀፍ የሰብዓዊ መብት ጋር የሚጋጭ በመሆኑ መንግስት ድንጋጌውን እንደገና እንዲያስብበት አሳስበዋል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ